የወንጀሉ ተጠርጣሪ ራስዋ አሰሪዋ ሆና ነው የተገኘችው ሲል ፖሊስ አስታወቀ። የዚህን የግድያ ወንጀል በተመለከተ ሙሉ መረጃ ይዘናል። በሲስተማችን ላይ አጋጥሞ የነበረው ችግር ተቀርፏል ሲል የኢትዮጵያ ኤሌክትሪክ አገልግሎት ተናግሯል። መረጃው አለን። ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ለሶስት ቀናት ሶስተኛው የአፍሪካ ብየዳ ጉባኤና ዓለም አቀፍ ኮንፈረንስ በአዲስ አበባ ይካሄዳል። አንድ ሄሊኮፕተር በሁድሰን ወንዝ ላይ ተከስክሶ ስድስት ሰዎች መሞታቸውን የኒው ዮርክ ባለስልጣናት ገልጸዋል። ዩኤስኤአይዲ ለዓለም ምግብ ፕሮግራም የነበረውን የነፍስ አድን እርዳታ ዳግም ጀምረዋል። ይህ ማለት የኤንጂኦ ተቋማት ዳግም ስራ ሊጀምሩ ነው እየተባለ ነው የሚገኘው። የቦንዳ ጨርቅ እንዳይገባ ተከለከለ። አፍሪካ አህጉር እንጂ የቆሻሻ ገንዳ አይደለች። ቡርኪና ፋሶ ከአሜሪካ ታስገባ የነበረው ልባሽ ጨርቅ ከዚህ ወዲያ እንዳይቀጥል በይፋ አግዳለች። ሙሉ ዝርዝር መረጃውን ይዘናል። ሰላም ለናንተ ይሁን። ክብራትና ክብሯን የምንወዳችሁና የምናከብራችሁ የቻናላችን ቤተሰቦች ከብራና መረጃ የሳቱን አንኳር ዜናዎች ይዘንላችሁ ቀርበናል። እስከ ዜናዎቻችን ፍጻሜ አብራችሁ እንድቆዩ በአክብሮት እንጋብዛለን። ላይክ፣ ሽር፣ ኮሜንት መስጠታችሁ እንዳይረሳ፣ በቀጥታም ወደ ዝርዝር መረጃዎቻችን እናመራለን። የወንጀሉ ተጠርጣሪ ራስዋ አሰሪዋ ሆና ነው የተገኘችው ሲል ፖሊስ አስታውቋል። የግድያ ወንጀል እንደፈጸመች አምና በፖሊስ ቁጥጥር ስር በነበረች የቤት ሰራተኛ ላይ በተደረገው እውነትን የማፈላለግ የምርመራ ስራ የወንጀሉ ተጠርጣሪ አሰሪዋ ሆና እንደተገኘች የአዲስ አበባ ፖሊስ አስታውቋል። ህፃን ሰላማዊት አስፋው የ12 ዓመት ታዳጊ ስትሆን ኗሪነቷም በማዕከላዊ ኢትዮጵያ ሀድያ ዞን ነው። በሐምሌ ወር 2016 ዓመተ ምህረት የአጎቷ ልጅ የሆነችው ወይዘሮ ዓለም ፀሐይ ስላሴ ለህፃኗ ወላጆቿ እያስተማረች ልታሳድጋት ቃል በመግባት በአቃቂ ቃሊቲ ክፍለ ከተማ ወረዳ አንድ ልዩ ቦታው ዓለም ባንክ ተብሎ በሚጠራው አካባቢ መኖሪያ ቤቷ ይዛት በመምጣት መኖር ትጀምራለች። መስከረም 3 ቀን 2017 ዓ.ም ከቀኑ 5 ሰዓት ሲሆን ለጊዜው የጸቡ መነሻ ባልታወቀ ምክንያት ህፃን ሰላማዊት አስፋው ህይወቷ ያልፋል። ህፃኗን እያስተማረች ልታሳድጋት ያመጣቻት ተጠርጣሪ ታዳጊዋን የተለያየ የሰውነት ክፍሏን በእንጨት በመደብደብ ከሃያ ቦታ በላይ ጉዳት በማድረስና አንገቷን በማነቅ ህይወቷ እንዲያልፍ ማድረጓን የምርመራ መዝገቡ ያስረዳል። በህፃኗ ህልፈተ ህይወት ተጠያቂ ላለመሆን ያሰቡት ተጠርጣሪዋ ግለሰብ ከባለቤቷ ጋር በመነጋገር በመኖሪያ ቤታቸው ውስጥ በቤት ሰራተኝነት ተቀጥራ በመስራት ላይ የምትገኝ የ17 ዓመት እድሜ ያላት ተስፋነሽ ጀባኔን ህፃኗን በድንገት እንደገደለቻት ለፖሊስ ቃል እንድትሰጥና ለውለታዋም ደሞዝዋን በእጥፍ እንደሚጨምሩላት በተለያዩ መደለያዎች ያሳምናል። በወንጀሉም ጉዳይ ጠበቃ እንደሚቀጥሩላት ካሳምኗት በኋላ ለፖሊስ የሰጠችው ቃል የወንጀል ድርጊቱን እንደፈጸመች የሚገልጽ ነበር። ሆኖም ፖሊስ የተስፋነች ጀባሬን ቃል መነሻ በማድረግ የምርመራ ስራውን በማስፋት ሂደት ለጊዜው ተጠርጣሪ የሆነችው የቤት ሰራተኛ እኔን የገደልኳት ብትልም አንዳንድ አጠራጣሪ ነገሮች መኖራቸውን የደረሰበት ፖሊስ ባደረገው ጥልቅ እውነትን የማፈላለግ የምርመራ ስራ የወንጀል ድርጊቱን የቤት ሰራተኛዋ እንዳልፈጸመችና ልታሳድጋትና ልታስተምራት በመጣቻት ግለሰብ በደረሰባት ድብደባ ህፃን ሰላማዊት አሰፋ ህይወቷ እንዳለፈ ይደርስበታል። የምርመራ ሂደቱ ቀጥሎ ተጠርጣሪዋ ግለሰብም የወንጀል ድርጊቱን መፈጸሟን አምና በመኖሪያ ቤቷ ድርጊቱን እንዴት እንደፈጸመች መርታ ማሳየቷን የአዲስ አበባ ፖሊስ አስታውቋል። ተጠርጣሪ ግለሰቧን ባለቤቷ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ፍርድ ቤት እንዳዘዘ ፖሊስ ጨምሮ ገልጸዋል። ወንጀል ፈጽሞ ከሕግ ተጠያቂነት የሚያመልጥ እንደማይኖር ያስታወቀው ፖሊስ ንዴትን በመቆጣጠርና በትዕግስት የወንጀል ድርጊትን መከላከል እንደሚቻል አስታውቆ ከቅድመ መከላከሉ ባሻገር ወንጀል ሲፈጸም በፍጥነት ለፖሊስ ማሳወቅ እንደሚገባም አስታውቋል። በሲስተማችን ላይ አጋጥሞ የነበረው ችግር ተቀርፏል ሲል የኢትዮጵያ ኤሌክትሪክ አገልግሎት ተናግሯል። ባለፉት አራት ቀናት ሲስተማችን ላይ ባጋጠመ የቴክኒክ ችግር ምክንያት 905 እና 904 ነፃ የጥሪ ማዕከሎቻችን እና የድህረ ክፍያ አገልግሎት እንዲሁም የዲጂታል ክፍያ አማራጮች ላይ የአገልግሎት መቋረጥ ማጋጠሙን ማሳወቃችን ይታወሳል። ሆኖም በሲስተማችን ላይ ያጋጠመን ችግር በተደረገ ከፍተኛ ርብርብ ከተወሰኑ ቀሪ ስራዎች ውጪ ትላንት ሚያዝያ 22 ቀን 2017 ዓ ም ከቀኑ 12 ሰዓት ጀምሮ የተፈታ መሆኑን በአክብሮት እናሳውቃለን ሲል ተናግረዋል። ውድ ደንበኞቻችን፣ ለተፈጠረው የአገልግሎት መስተጓጎል በድጋሚ ይቅርታ እየጠየቅን ያጋጠመንን ጊዜያዊ ችግር ተረድታችሁ በትዕግስት ስለጠበቃችሁን ከልብ በማመስገን የተወሰኑ ቀሪ ስራዎችን ለማጠናቀቅ እየሰራ መሆኑን እናሳውቃለን ሲል ይቅርታውን ጠይቋል። የኢትዮጵያ ኤሌክትሪክ አገልግሎት። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ነው የተሾሙት። ጠቅላይ ሚኒስትር ዓብይ አህመድ ከሚያዚያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትራቸው አድርገው ሾመዋል። ከሚያዝያ ስድስት ቀን 2017 ዓ.ም ጀምሮ ለሶስት ቀናት ሶስተኛው የአፍሪካ ብየዳ ጉባኤና ዓለም አቀፍ ኮንፈረንስ በአዲስ አበባ ይካሄዳል። በቴክኒክና ሙያ ስልጠና ኢንስቲትዩት የዓለም አቀፍ ቴክኖሎጂ ማምረትና ብየዳ ድህቀት ማዕከል ዋና ስራ አስፈጻሚ ዶክተር ሰላሙ ይስሐቅ በሰጡት መግለጫ በጉባኤው ላይ ከ16 የአፍሪካ ሀገራት የተውጣጡ 43 የብየዳ ክህሎት ባለሙያዎች የብየዳ ውድድር ይካሄዳል። በውድድሩ ኢትዮጵያ በአራት ሴትና በ19 ወንድ በአጠቃላይ በሃያ አንድ ተወዳዳሪዎች እንደምትወከልም አብራርተዋል። ከአፍሪካ ውጭ ከሚገኙ ስድስት ሀገራት የሚመጡ የብየዳ ባለሙያዎችና የዘርፉ ዓለም አቀፍ ተቋማት አመራሮች በጉባኤው እንደሚሳተፉ ጠቁመው ስድስት ጥናታዊ ጽሑፎች እንደሚቀርቡም ጠቁመዋል። የስራና ክህሎት ሚኒስቴርና የቴክኒክና ሙያ ስልጠና ኢንስቲትዩት በትብብር ያዘጋጁት ይህ ጉባኤ የአፍሪካ የብየዳ ሙያን በማጎልበት ዓለም አቀፍ ተወዳዳሪነት ማረጋገጥ በሚል መሪ ሀሳብ የሚካሄድ ይሆናል ተብሏል። አንድ ሄሊኮፕተር በሁድሰን ወንዝ ላይ ተከስክሶ ስድስት ሰዎች መሞታቸውን የኒውዮርክ ባለስልጣናት ገልጸዋል። እንደ ባለስልጣናቱ ከሆነ በአደጋው ከሞቱት መካከል ሶስት ልጆችና ሶስት ጎልማሶች ይገኙበታል። ከስፍራው የተገኙ ምስሎች ማንሃታንን ከኒው ጀርሲ የሚለየው ሆድሰን ወንዝ ላይ ሄሊኮፕተሩ በውሃው ውስጥ ሲንሳፈፍ ያሳያሉ። ዩኤስኤአይዲ ለዓለም ምግብ ፕሮግራም የነበረውን የነፍስ አድን እርዳታ ዳግም ጀምሯል። ይህ ማለት የኤንጂኦ ተቋማት ሥራ እየጀምራሉ ተብሏል። የአሜሪካው ዓለም አቀፍ የልማት ኤጀንሲ ዩኤስኤአይዲ ቀደም ሲል ለዓለም ምግብ ፕሮግራም WFP አቋርጦት የነበረውን ወሳኝ የሰብአዊ እርዳታ እንደገና ለመቀጠል መወሰኑን ትላንት ይፋ አድርጓል። ይህ ውሳኔ የዓለም ምግብ ፕሮግራም ከሶስት ቀናት በፊት ባወጣው አሳሳቢ መግለጫ ተከትሎ የመጣ ነው። WFP የእርዳታ አቅርቦቱ ቢቋርጥ፣ በሚሊዮኖች ለሚቆጠሩ በረሃብና ከፍተኛ የምግብ እጥረት ለተጠቁ ሰዎች የሞት ፍርድ ይሆናል ሲል አስጠንቅቆ ነበሩ። ዩኤስአይዲ በአስቸኳይ የሚያደርገውን ይህን የነፍስ አድን ድጋፍ ከሚጀምርባቸው ሀገራት መካከል ሶማሊያና ኒጀር ይገኙበታል። ሆኖም የእርዳታው መቋረጥ ምክንያትና ዝርዝር ሁኔታ እንዲሁም ዳግም ስለመጀመሩ የተሰጠ ተጨማሪ መረጃ በአሁኑ ሰዓት ይፋ አልተደረገም። ይህ እርምጃ በተለይም የምስራቅ አፍሪካ ቀጠና እየተባባሰ በሚገኘው የምግብ ዋስትና እጦት ወቅት ላይ የተወሰደ ለውጥ ነው። የዓለም ምግብ ፕሮግራም በተለይም በሶማሊያ ያለው ሁኔታ እጅግ አሳሳቢ እንደሆነ በተደጋጋሚ ሲያስገነዝብ ቆይተዋል። ዩኤስኤአይዲ ይህን ወሳኝ እርዳታ ዳግም መጀመሩ በሚሊዮኖች ለሚቆጠሩ ለችግር ተጋላጭ ዜጎች እፎይታን እንደሚያመጣ ይጠበቃል። የቦንዳ ጨርቅ እንዳይገባ ተከለከለ። አፍሪካ አህጉር እንጂ የቆሻሻ ገንዳ አይደለችም። ቡርኪና ፋሶ ከአሜሪካ ታስገባ የነበረው ልባሽ ጨርቅ ከዚህ ወዲያ እንዳይቀጥል በይፋ አግዳለች። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ በጉዳዩ ላይ አፍሪካ አህጉር እንጂ የቆሻሻ ገንዳ አይደለችም ብለዋል። በተመሳሳይም ትራኦሬ ዓለምን ያስደመመ ውሳኔ አስተላልፈዋል። የቡርኪና ፋሶ የሽግግር ፕሬዚዳንት ትራኦሬ ቡርኪና ፋሶ ከቀረጥ ነፃ የሆነ የንግድ እንቅስቃሴ እንዲኖራት ውሳኔ አሳልፈዋል። ሕዝቤ በምዕራቡ ዓለም ኒኮሎኒያሊዝም እጅግ ለረጅም ጊዜ ተሰቃይቷል ያሉት ፕሬዚዳንት ኢብራሂም ትራኦሬ አሁን በቡርኪና ፋሶ ቀረጥ የሚባል ነገር አይኖርም ብለዋል። ይህ ውሳኔያቸው ቡርኪና ፋሶን ከዓለም ሀገራት ከቀረጥ ነፃ በመሆን የመጀመሪያዋ ሀገር አድርጓታል። በዚህ ውሳኔያቸው በርካታ የዓለም ሀገራት የተደመሙ ሲሆን፣ በዚህ ውሳኔ የተደመሙት የዓለም ቁጥር አንድ ባለሀብት የሆኑት ኤለን መስክ ኢብራሂም ትራኦሬን በቅርቡ ሊያናግሩት እንደፈለጉ ከተለያዩ ዓለም አቀፍ ሚዲያዎች የተገኙ መረጃዎች ያመለክታሉ። የምንወዳችሁና እና የምናከብራችሁ የቻናላችን ቤተሰቦች ከብራና መረጃ የሰዓቱ አንኳር ዜናዎች እስካሁኖች ነበሩ። ስለነበረን ጊዜ በእጅጉ እያመሰገንን ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ በዚሁም አያይዘን እናሳስባለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንድትቀላቀሉን ወቅታዊ ትኩስ መረጃዎችን ትሸምቱ በአክብሮት ጋብዘናል። ብራና